እንትን ብለሽ የሰራሽ መስሎኝ ነው አርጊ ደስ አልጋና እዚህ ፍንጥቦ ገና እንጫወታለን። ለበፊኛ ሰላም ሰላም ተመልካቾቻችን እንደት ናችሁ? በጣም ደህና ነን። እንግዲህ ሼር ለል ሰብስክራይብ በጣም ደስ የሚል ማለት ነው ሰብስክራይብ እያደረጋችሁ ስለምታበረታቱን ሁሉ ጊዜ ከኛ ጎን ስለምትሆኑ በጣም እናመሰግናለን መሰግናለን። ሰላማችሁ ብዙ ይበልልኝ ወዶች ዛሬ እንግዲህ ዛሬ ቤቴ መጥቻለሁ። ነው ደስታ እኔ እኔ

ደግሞ የቤት ልብስ ለብሶ ጆሮ ጌጥ እኔ የምልሽ ቆይ፣ ያልቅበትን ለማን ነው ጥለሺው የመጣሽው? አይ እኮ ሰላም እናገኝ

አይ ይከፈዋላ፣ ይከፈዋላ ቢያንስ ማለት ነው። እናቱ ሳይኖር አይ፣ ሙድሽን መውሰድ እኮ አይደለም እህቴ። አይደለም ልነግርሽ እኮ ያልኩት አይደለም። እሱ ችግር የለውም። ቡና አብረን መጠጣታችን ትልቅ ነገር ነው፣ ግን እኔም ናፍቀሽኝ ነበረ። አንድ ቀን የወዳችንን ሳናወራ ያልቅበት እና ገደሉ ይብለሽ ነበር። አይ እንደዛ ማለት አይደለም፣ ግን አሁን ለምሳሌ ልጁ ይከፋዋል። ማን አለው? ብቻው ነው ይሁን። አይ ጥለሽው ባትመጪ ግን፣ እንደኔ እናቱ ሲመጡ ብትመጪ ደስ ይለኝ ነበር። እንዴት ናችሁ? ካልጌ የኔ ውድ የኔ ማር የኔ ፍቅር የኔ ስዊት የኔ ማር እንደዚህ፣ ልክ እንደዚህ እንዳያገዳ እንዳያስኳት እንደዚህ ቁመት ጠምፊ የኔ ማር ምን ልትሆን አንችን ፈለጋ ነው። ታዲያ ሌላ ማን ነው? ምንሎን ነው የሚመጣው? እኔ ላይ ይበየውት አንቺ ነው ነው። ግን ታዲያ እኔ ያለ አንቺ ማን አለኝ? በቃ እኔ ሌላ ማግባት ነው የምፈልገው፣ ልኖርበት ኖ፣ ኖ፣ ኖ፣ ኖ አይሆንም፣ አይሆንም። እኔ እያለሁልሽማ ሌላ ጉዳይ ነው። ምን አገባህ? ብቸኝነት ቢከፋ እኮ ታገባ ነበረ። አሁን እኮ ምንም ስላልጎደለብህ ነው አላገባም የምትለው። እና እኔ ማግባት ትፈልጋለ። ወደ እኔ እኮ ተዘግቶ ነው ያለው። አያልቅበት ነው ባሏ እየተባልኩ አንተ ብቻ ዝም ብለህ ከአንተ ጋር ልኖር አይደብርህም?

አታቂኝ ማለት ነው። አ እኔ ወንድ ከወደድኩ ወደድኩ፣ ከጠላሁ ደግሞ መመለሻ የለኝም። ምንገር አይመለጣ ሶስታችን ምን ስቃለ ምን ችግር አለ ታዲያ? እንዴት ምስጢራችን እናወራለን? እና አንቺ ምን ምስጢር አለን? የማወራሽ ነገር ነበረኝ እኔ ለአንቺ የምታወሩት ችግር። አንተ ፊት ሸንኮራ ምን ይሰራል ነው ያመጣኸው? በቃ ይህንን እንደው ካሳዩዋት ትቀበለኛለች ብዬ ይህቺን ገስቼ አስቤበት ይመጣት በሽንኮረገዳ ልታባበለኝ ጣፋጭ ነገር ስለሆነ ምን ማለት ነው? ትልቅ ነገር ሆነ። ትልቅ ሰው ነኝ

ውስጥ መቼ ነው ሰላም የሚኖርሽ? አልጌ እህቴ፣ አንቺ እኮ አልገባሽም። በቀደም ቤቱ እጄ ምን እንዳደረገኝ አንቺ አልገባሽም፣ አላየሽም። ባላየሽው ነገር ዝም ብለሽ አትፍሪ። ቤቱ እጅ እኮ ምን እንዳደረገኝ አንቺ አታውቂም። ዱላ ይዞ እየገፈተረ በር ላይ ሊመታኝ፣ ሊደበድበኝ ይሄን አይተሻል? አንቺ አሁን ቴ እኔ እኮ ልንገርሽ፣ ለአንቺ ሚስጥር ላወራሽ ነው ዛሬ ያልኩሽ። ብዙ የሚወዱኝ ወንዶች አሉ። በቃ ያልቅበትን

አገባኝ። አሁንስ ምን ምን ምን ልበል በመጣው ቁጥር ቁጥር ንዝንዝ በመጣው ቁጥር፣ አንድ ቀንም ሰላም እኮ የለም። አንድ ቀን በሰላም የምንኖርበት ቀን መቼ ነው? በቃ አታልቅሽ ዝንባይ የምታውቂው ነገር እኮ የለሽም። ሁሉንም እኮ እያነቀኩ አልነግርሽም፣ እንዳትናደጂ ተቃጥላት ሞታለች እያልኩ እኮ ብዙ ነገር የምደብቅሽ አለ፣ ገባሽ? ስለዚህ እንደዚህ ለሱ እንደዚህ ትሽለጠለጥና እሱን ሳዝን ነበር እንዴ። እሱ ኩያይ ነው ብዬ ስለያዝኩት ነው። አሁንስ ምን ልበል? አሁንስ ደከመኝ ስልችት ነው ያለኝ። ምን ሳ ልበል? አንድ ቀን ደስታ፣ አንድ ቀን፣ አንድ ቀን በሰላም

ዱላይ እናት ብቻ እንሰበብ ይሆንብኛል። ገርጂ ገርጂ ነው የምለቀው። ዱላይን ታውቂያለሽ። እሱ እኮ ልማት አካል እሱ የማያቅተውም፣ ግን እንትያ እኔ እና እሱ እንያያዝ፣ ገባሽ። እሱን እያባባልን አንኖርም። በቃ እኔ ማግባት እፈልጋለሁ። ማንም ይሁን እዛ አስፋት ትዳር ያለው ቢጤም ይሁን በተረፈ እሱን ነው የማገባው። በቃ እሱ ፍቅር ያውቃል። መራብን ያውቃል። መጠማትን ያውቃል። መክፋትን ያውቃል። እሱ የሚያስ እንደ እኔ ይረዳኛል። ገባሽ። ይህ ትሽ ለጠለቀው የሚሞቅ ቤት የሚተኛው አይረዳሽም፣ አያውቅም። መከፋትን መጎሳቆልን ምንም መራብን አያውቀውም፣ ገባሽ። ስለዚህ ተይ፣ ይበቃ እና እኔ አልፈልግም። በቃኝ፣ በቃኝ። ጠገብኩ እኮ ጠጣሁት። ምን ያልጠጣሁት ነገር አለ? በቃኝ፣ በቃኝ። እኔ እንባ እያየሁ የምጠጣው ቡና ለኔ ሰላም ሊሰጠኝ ነው? ለኔ ሰላም ሊኖር ነው።